አሰላሙ አለይኩም ረሕመቱላህ ወበረካቱ የአላ ዝነችነት ሰላም፣ ፍቅር፣ ጤና ወይ ያላችሁ በድንበሉ በሁላችሁም ስሚ። ዛሬም እንደተለመዱ አነጋጋሪ፣ አስተማሪ እጅግ በጣም ምርጥ ምርጥና አዳዲስ መረጃዎች እየቀርቢያለው እነዚህ ቪዲዮችን እንመለከታለን። ለዚቱብ ቻናል አዲሶናቸሁ ግን ሰብስክራይብ እያደረጋቸሁ ቤተሰብ ሁኑ። ነባሮችነ ቻናል ቋሚዎች ሁላችንም ቪዲዮም በላይክ እንጀምረዋለን። ለእስላሞች አለክ ምተት የለም። ቀጥታ ወደዛሬ ቪዲዮ ለብስቱም ኢላ ቆሊለለው እነኩም ኩቱም ታዓለሙ የዛሬ ቪዲዮአችን ተጀመረ። ሁላችሁ ቪዲዮ ላይክ እያደረጋችሁ ጀምሮ ይህ አዲሱ ሪአክሽን የምንሰራበት ቻናል ስለሆነ በደንብ ሼር ቪዲዮ ማረጋችሁ እንዳርሱ። ወደ መጀመሪያ ቪዲዮ እንባለን። ሙስሊሞች በተክቢራ አላሁ አክበር እያላቸው እስከ መጨረሻው ተከታተል። ሁለት ደስ የሚሉ ዜናዎች ይጀላችሁ መችለው አዳምቅ። ይሄ በፎቶ ላይ የምትመለከቱት እጅግ በጣም ዝነኛ እንግሊዛዊ ፕሮፌሰር እና ዶክተር ነው ሄኒር ይባላል። ለብዙ ዓመታት በኢስላማዊ ሸሪዓ ላይ ጥልቅ ምርምርና ጥናትን ሲያከናውን ከቆየ በኋላ በጓደኞቹ ፊትና በቤተሰቦቹ ፊት ሻሃዳን ይዞ እስልምና መቀበሉን ይፋ አድርጓል። ይሄም መነጋገሪያ ሆነዋል የዚህም ሰው ተግባር እጅግ በጣም የሚደነቅ ነው። አህመድ ይባላል። የመካ ነዋሪ ነው። በየዓመቱ በረመዳን ጾመኞችን በሐረም ይካድማል። በጣም የሚያስገርመው ደግሞ ለ25 ዓመታት ረመዳንን ቤቱ አፍጥሮ ጾሞ አያቅም። ሁሌም ቢሆን ሙስሊሞችን በማሃደም ነው የሚያሳልፈው። በዚህም ትልቅ ሽልማት ተከናውኖለታል። አላሁ አክበር እያላችሁ ኮሜንት አስቀምጡ። በደንብ ቪዲዮውን ኮፒሊንግ ሼር ሪፖስት እያደረጋችሁ አደርሱት። አልሐምዱላህ ረብ ልዓለሚን ብዙዎች ወደ ኢስላም እየመጡ ይገኛሉ። ሀገራችንም ውስጥ ብዙዎች ወደ ኢስላም እየተቀላቀሉ ይገኛሉ። አላሁ አክበር እያለን የዛሬም ቪዲዮ ኮመንት ላይ በተክቢራ እናደምቋለን። ወደ ቀጣይ ቪዲዮ ወስዳችኋለሁ። በቁርአን አንደኛ የወጣችው እንግዲህ በረመዳን የኢፍጣር አደባባይ ላይ እንግዲህ የቁርአን ውድድር ነበረ። በሁሉ መኪናዋን ይዛ ገብታለች። ትልቅ አቀባበል ተደርጎላታል። አሸናፊዎች በቁርአን ላይ የተመሰረቱ እንግዲህ ዝነኛ የሆኑ ወይም ደግሞ እውቅና ያገኙ ሰዎች በደንብ አቀባበል ሊደረግላቸው ይገባል። ማሻላህ እንግዲህ መኪናዋን ይዛ ወሎ ገብታለች። ወሎች እንግዲህ በቁርአን ከዚህ በላይ እንደምታኮሩን ተስፋ እናደርጋለን። ወደ ቀጣይ ህፃኑ ነቢዩን ብታገኛቸው ምን ትላቸው ነበር ተብሎ ተጠይቋል። ይህን ጥያቄ ለእናንተ እጠይቃችኋለሁ። ኮመንት ላይ የመለሳችሁ ቪዲዮ ነው እሳቸውን ባገኛቸው ከዘክስቅ አቅሽ ጉልበታቸው ላይ ዘልዬ በመጠምጠም ጉልበታቸውን በመሳብ እንዲሁም ከፍ ያለ ቦታ ላይ በማስቀመጥ ያ ረሱላህ፣ ያ ሐቢብላህ የመካሰዎች እስቲ ምን አረጓችሁ፣ እስቲ ታሪካቻችሁን አጫውቱ፣ እስቲ ቅሳችሁን አጫውቱን ብላቸው ነበር። እንዲሁም ሰሓቦች ለነርሱ ብራቸውን ይሰጣሉ፣ ምግባቸውን ይሰጣሉ፣ ቤታቸውን ይሰጣሉ፣ ነገራቸውን ይሰጣሉ እና ከነፍስ በላይ ውድ ነገር የለምና እ ጨምር ሰሏት ማውርድ ስስታም ነው። ስለዚህ ኮመንት ላይ ሰሏት አውርዱ። ነብዩ ሰለላሁ ዐለይሂ ወሰለም ብታገኛቸው ምን ልትሏቸው እንደምትችሉ ኮመንት ላይ ብታጋሩም ደስ ይለናል። ወደ ቀጣይ ቪዲዮ እወስዳችኋለሁ። ከነብዩ ሰለላሁ ዐለይሂ ወሰለም ተአምራቶች አንዱን እንመለከታለን። የአንተ ነብይ የዓለም ዝነት ሌላን ተአምር ሰማይ ላይ ከፍለዋል። ቁረይሾቹ አንድ የመጡ ዳዕዋ በጀመሩበት ዘመን ነው። አንተ መሐመድ ወይ ነብይ ነኝ ትላለህ? አዎ የአላህ መልእክተኛ እንግዳ አሉ። ተአምር አሳየን ቀና ሲሉ ጨረቃ ሙሉ ነበረች። እስኪ ጨረቃን ክፈላት አሏቸው። ጨረቃ ግዙፍ ፕላኔት ነች። ማሳናቸው ነው። እነሱ ነቢዩ አለይ ሰላቱ ወሰላም ወደ አላህ እጃቸውን አነሱ። አላህ ይሳነዋል እንዲ ጨረቃዋን ከሁለት ሰነጠቃት አለ። ዓለም ያየው ክስተት ነው ይሄ። ተራራቀች፣ ጨረቃ ትንሽ ቆይታ ገጠመች። ያምኑ ይሆን?

ተአምርም ባዩ ቁጥር ቀጣይ ዘውታሪ የሆነ ድግምት ነው ይላሉ። እንዴ ወከዘቡ ወተበኡ አህዋኡ ዋሹም አስተባበሉም ስሜታቸውንም ተከተሉ ሲሉ አላህ ተግሳጽ አወረደባቸው። ነቢዩ አለይሂ ሰላቱ ወሰላም፣ ታላቁ ሰው፣ ታላቅ ስብእና። የእሳቸውን ክብር ለማጉደፍ መሞከር ማለት ፀሐይን በፍታ ለማጥፋት ከመሞከር በላይ ነው። የእሳቸውን መንገድ ከሚከተሉት በሱናቸው ላይ ከሚጸኑት አላህ አድርገን። አላ ወስተግፊሩ ረበኩም ፈጡባ ልልሙስተግፊሪን። ነቢዩ ሰላ ሰለም፣ እንግዲህ ለዚህ ዲን ሲሉ ብዙ ነገር ሆኗል፣ ብዙ ልፋት፣ ብዙ መሸቃ ደርሶባቸዋል። እንግዲህ ከሳቸው ሱና ለሱና እንግዲህ ኮቴ ለኮቴ መከተልም እኛ አለብን። የእሳቸውን ምንነት ደረጃም ልናቅ ይገባል። በዚህ በረመን ደግሞ ስለእሳቸው ታሪክ መስማት ሲራቸውን ማወቅ አስፈላጊ ነው። እንግዲህ ነቢዩን ከነፍሳችን በላይ ልንወዳቸው ይገባል። የእኛ ውድ ነቢይ ስላ ሰለም በቅርቡ ትልቅ ዘመቻ በእሳቸው ላይ ተደርጎባቸዋል። ያው ጨረቃን በእፍኝ ለማጥፋት ፀሐይን በእፍኝ ለማጥፋት የሚያስቡ ብዙ ሰዎች ነበሩ። እሱን አስመልክቶ እንግዲህ የኦርቶዶክስ ቄሶች መግለጫ ወጥተዋል። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ሁላችንም የሃይማኖት ተቋማት የበላይ ጠባቂዎች ተሰብስበን የተሰማንን ቅሬታ በመተው ይቅርታ መደራረጉ የእጅግ የሚያስደስት እና ደስ የሚያሰኝ ነው። ከዚህ ደረጃ ላይ ያደረሰን ነገር ስላለ ነው ይህን ሁሉ የሆነው። ንያ ደግሞ ወደፊት እንዳይቀጥል ተከባብሮ መኖር ሰው የራሱ ሃይማኖት የሚከበርለት የሌላውን ያከበረ እንደሆነ ነው። የኦርቶዶክስ ቄሶች እንደተናገሩትኝ ሃይማኖትን መሳደብ ተገቢ እንዳልሆነ እና መከባበር አስፈላጊ እንደሆነ ተናግረዋል። ነገር ግን አመለካከታቸው ለሁለት ጎራ ተከፍሏል። እኚህ ቄስ ጥሩ አመለካከት አላቸው። በሃይማኖት ሰበካ ጉዳይ ላይ መከባበር እና መታረቅ ያስፈልጋል ብለዋል። ሌሎቹ ደግሞ እኛም እፎይንም በማለት ከተሳዳቢ ጎን የቆሙ ብዙ ቄሶች ብዙ እንግዲህ የኦርቶዶክሳውያንን ተመልክተናል። ፍትሐዊ ያልሆነ ኦርቶዶክስ እምነት እንዳላቸውም እያሳዩን ይገኛሉ። በፎይ ጎራ የተሰለፉት ማለት ነው። ነቢዩ ሰላ ሰለም ላንቋሸሸው ግለሰብ እንግዲህ ትክክለኛ የሆነ ፍትህ አሁንም አልተሰጠም። የግለሰብ እስካሁን ድረስ ተደብቆ ነው ያለው፣ አልተያዘም፣ አልታሰረም። ስለዚህ ፍትህ እንፈልጋለን እኛ ሙስሊሞች እያለን እንገኛለን። አላህ ስብሃነሁ ወተዓላ ፍትሁን ይስጠን። ሀገራችንም ላይ እንግዲህ ምንም አይነት ፍትህን እየተመለከተን አይደለም እጅግ በጣም አስደንጋጭ ቪዲዮ ኢቢኤስ ላይ ተለቋል። ያ ምንድን ነው? ብዙዎች እየተነጋገሩበት ነበረ። በአጭሩ ቪዲዮ ልጋብዛችሁ። እሺ፣ ከዛ በኋላ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ ሶስት ሰዓት ላይ ልክ ሶስት ሰዓት ዘጋብኝ። መመለስ አልፈልግ ይጣውኝ ይወጣውኝና የሆነ የሚሮራጠ ይሮራጣሉ ማለት ነው፣ ሰዎቹ ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ማለምን ትሄዳላችሁ፣ በቃ በዚ ሄዱ በዚህና እንትን በሉ፣ እዚህ አካግቡናም ሲሉን፣ እኛ በሰዓቱ ተኛን። ተቆርቁ ነው የመሰለን፣ እኛ እንደዚህ ለማትረፍ ነው ብለን ተንደርድረን እራሳቸው መኪና ገባል። የእነሱ መኪናም እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና አዎ ክፍት ነው ከኋላ አንድ አመት ከስድስት ወር ነው እዚያ የቆየ ነው ጫካ ውስጥ ምንም ነገር ሳይፈጠር አመት ከስድስት ወር ምን ነበር የሚሏችሁ ትጥቅነው ልንቀየራችን ነው ትታጠቃላችሁ አለበለዚያ ያሰብነዋል እሱን እንሰራለን አብረን ምን ይሆናል እያሉ የት ነበርስ የምታድሩት እዚህ ውጭ ላይ ነው ብዙ ጊዜ ዛፍ ነበር እንዲተከልል እንትን መላይ ነበር እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው ያንን ስሌት ነበር ሰጡት የምን ምንጽና መጠበቅ ነ በቃ ስምልን ነበር ምንሉ። ከአንድ አመት ከስድስት ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን፣ እርቃናችን እናወልቀው። ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ነው የነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቅጭቁ ራሱ በፌሮ ሲወጉ አላስታውስም፣ ደንዝዟል ሰውነቴ። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድና አማራጭ የለበስኩትን ልብስ አውልቄ ለእሷ ነገሮቿን አስሬ ነቅፋ እየጎተትኩ ጀመድ የጀመሩ እንዳላዝላት አልችላትም። ከዚያ አብረን ነው እኮ የምንሄደው፣ አንቺን ነው ቆትችሻ አለ። ድምፅ ስጥልኝ እንዲሆነን ሁለት ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱ ማንም ቢሆን እንደዚህ ደሜ እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ስልል በቃ መጨረሻውን እንደዚህ ሲያምር እንደዚህ ሲሆ በጣም ከፋኝ። በቃ ለወሊውም ነገ ነገ ወዲያ እንዴት ነው የምሆነው? ምንድን ነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛውም ሰው ነው? በቃ አለሁ። እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪ የሆንኩት፣ ጎዳና ነው ወርቄ። በቃ እኔ እን

የተመለከታችሁት እንግዲህ ይህቺ ሴት ከዩኒቨርሲቲ ወጥታ ታግታ ነው እንግዲህ ይህ ሁሉ በደል የደረሰባት። በልጅነቷ ቤተሰቦቿን እንዳጣች እንግዲህ ከታሪኳ ማወቅ ችያለውኝ ያለውኝ። እንደዚሁም ደግሞ እሷ ብቻ አይደለችም፣ ብዙ ሴቶችም ወንዶችም ታግተው ነበረ። እናም ያው የመደፈር ጥቃት ደርሶባቸው ከዛ በኋላ እንደተመለከታችሁት እንግዲህ በጣም የሚዘገንን ነገርም ተደርጎባቸዋል። በፌሮም እስከ መወጋት ተደርጎባቸዋልና ብዙዎች ይህንን ጉዳይ ከሆነ ብሔር ጋር ያገናኙ ተመልክቻለሁ። የትኛውም ብሔር ይህን ነገር ሊያወግዘው ይገባል። የትኛውም ሽፍታ፣ የትኛውም ብሔርን የሚወክል አካል ይህን ነገር እንግዲህ ማድረግ የለበትም። በጣም ልንቃወመው እንግዲህ ልናወግዘው ይገባል። ኢና ሌላሂ ወኢና ሌላሂ ራጂዑን። በጣም የሚያሳፍር ተግባር ነው። እንደ ሙስሊም ደግሞ ሴት ልጅ ክብር አላት። ሴት ልጅ ትልቅ ቦታ የተሰጣት ፍጡር ነች። ሴቶችን እንግዲህ ያስደሰተ አላህ ስብሐነሁ ወተዓላ እንግዲህ ይደሰትበታል ብሎ ነቢዩ ሰላሰለም ተናግሯል። ለሴቶች ምርጥ የሆነ እኛ ዘንድ ምርጡ በማለትም ነቢዩ ሰላሰለም ሰለም ተናግሯልና እጅግ በጣም ያሳዝናል። አላህ ስብን ታላ እንደዚህ አይነት ነገር ከማየትም ከመስማትም እንግዲህ ከሚደርስብንም ሰዎች አያደርገን። ሁላችሁም አሚን ባሉ በየቤታቸው የተጨነቁትን አላህ ስብን ታላ ይማራቸው። በየቤታቸው የተጨነቁትን በየቤታቸው ማለትና ሀሳብ አጨናንቆ ያለ ዕድሜያቸው ማለት ነው። የሰባበራቸውን ሁላ አላህ ስብሃነ ወተዓላ ጭንቀታቸውን ይገላግላቸው። አላህ ብዙ ናቸው። አላህ የሰው ልጅ ሆኖማ ይጨነቅ የለም። ጭንቀት ደግሞ ማለት ነው የተለያየ ነው። እንዳንዱ ስብሃነ ወተዓላ ጭንቀቱም ከልክ በላይ ሆኖበት ማለት ማለት ነው የሚያረገው አስክሮት፣ እቤቱ የሚያስቀረው አለ። አላህ ማለት ነው ሙስሊሞችን ሁላ ጭንቀታቸውን ይገላግላቸው። የሞቱትን ሁላ አላህ ይታረቃቸው። ለእናት ለአባታችን አላህ ይታረቃቸው። አላህ ይነስራቸው። ሁላችሁም አሚን በሉ። ረመዳኑ ለይለቱል ቀድር እንግዲህ የሚጠበቅባት አስሩ የረመዳን ቀላቶች ውስጥ ነው የምንገኘው። ስለዚህ በደንብ በዱዓ ላይ እንበራታ። አዱኪአር እንግዲህ እናቱ በቅርቡ እንደሞተች እሱም እንግዲህ ከሊፍት ላይ ወድቆ ትልቅ ጉዳት እንደደረሰበትና ሆስፒታል እንደነበረ ታውቃላችሁ። ዛሬ ላይ ደግሞ በራሱ አንደበት እንዲ ይላል። ሰላምሰላላሰላም እንዴ ናችሁ? ሰላም ነው። አጽናናችሁኝ የበረታችን ወንድም እህቶች ሁላችሁም ሰላም ናችሁ። ለሁሉም ነገር በጣም አመሰግናለሁ። አሁን ጥሩ ሆኗል ሁሉ ነገር ወቅ ማድረግ ጀምረናል። አብዱ ከያር እንግዲህ አላህ Subhanahu Wa Ta'ala አፍያ ያድርግህ ችግሮች ሁሉ እንግዲህ አላህ ስብሐ ወተዓላ ሊያስታውስህ ፈጣሪ እንዳለ እንደዚሁም ደግሞ ሊፈትነ ነው። ስለዚህ በሰብር እለፈው። እንደዚሁም ደግሞ አላህ ስብሐ ወተዓላ እንድትመለስ ሰበብ አድርጎ ሊሆን ይችላል። እነዚህ በላዎች ፈተናዎች እያደረሰብ ያለው ወደ አላህ ተመለስ። ዘፈን ከተባለ እንግዲህ ሀራም ነገር ወንጀል ነገር ራስን አርቅ። አላህ ስብሐ ወተዓላ ሂዳውን ይስጠህ። ወሎ አላህ አፍ ያድርገ። ሁሉም እንደሌለ ቢቆጥርህ ይላል ኡስታዝ። ሁሉም እንደሌለ ቢቆጥርህ አንተ መዐ ላህ ቀዊይ

አላህ ስብሐና ወተዓላ ነው ከሁሉም ነገር የሚጠብቀን። እንቅፋት ይገድለን ነበር። እጅግ በጣም ትንሽዬ ትንኝ የገደላቸው ሰዎች እናውቃለን። ነገር ግን አላህ ስብሐና ወተዓላ ከያዘን፣ ሁሌም ቢሆን አሸናፊ፣ ሁሌም ቢሆን ሀያል እንሆናለን። ወደ አላህ ስብሐና ወተዓላ እንጠጋ። እጅግ በጣም አስገራሚዋ ድመት የአላህ ወታደሯ፣ አላሁ አክበር! እቺ የአላህ ወታደር ናት። እዚህ ጋር የምትመለከቷት ድመት፣ ተአምረኛዋ ድመት ወማ ያዕለሙ ጁኑደ ረቢከ ኢላ ሁ ወማ ሂየ ኢላ ዚክራ ልልበሽር። የአላህ ወታደር ማን እንደሆነ ከአላህ ውጭ ማንም አያውቅም። በምን እንደሚዋጋ አታውቅም። እቺ ድመት የዱር እንስሳ ዝርያ ያለባት ስትሆን የእስራኤል ወታደርን እያጠቃች እየበላች መሪ ላይ ስትጎትተው ታይታለች። አላሁ ስብሐነሁ ወተዓላ እንደዚህም አይነት ወታደሮች አሉት። አላሁ ስብሐነሁ ወተዓላ የሕፃናትን ደም፣ የእናቶችን ደም፣ የአባታችን ደም ፍረስራሽ ተቀብረው የቀሩ ፍልስጤማውያንን ደም በፍጥነት አላህ ይመልስልን። ከዚህ የባሱ ወታደሮችንም አላሁ ሱብሃነሁ ወተዓላ ይላክባቸው። ብዙዎች እየተከባበሉት ያሉት ፎቶ ነው። ጌታ አንብር ነው። ሰላሙ አለይኩም ወረህመቱላህ ወበረካቱ። ከግብፅ በመነሳት የእስራኤልን ድንበር ተሻግሮ በማለፍ ያገኛቸው በርካታ የእስራኤል ሰራዊት አባላት ላይ ከቀላል እስከ ከባድ ጉዳት ያደረሰው ግብፃዊ ኮማንዶ በቁጥጥር ስር ዋለ። ይነ ዊርድ ተርን ኦፍ ኢቨንትስ ማለት ነው። ኮማንዶ ግብጻዊ ኮማንዶ ይሄ ነው፣ እዚህ ጋር የምታዩት ነው። ሌንክስ ይባላል ይህ እንስሳ። እንግዲህ ከግብጽ ተነስቶ የእስራኤልን ድንበር ካለፈ በኋላ እዛ አካባቢ ላይ የነበሩትን የእስራኤል ሰራዊት አባላት ሲያገኝ ነው እንግዲህ ተወርውሮ ሄዶ ጥቃት ያደረ የፈጸመባቸው ይህ እንስሳ ከ60 ሴንቲሜትር እስከ ሜትር ከ30 ድረስ የሚረዝም እና በሚያድን ጊዜ ደግሞ እስከ 80 ኪሎ ሜትር ፐር አወር ወይም 80 ኪሎ ሜትር በሰዓት ድረስ በመወርወር ነው ጥቃት የሚያደርሰው። እንግዲህ እንደ ሁቲ ሚሳኤል 80 ኪሎ ሜትር ፐር አወር ተወርውሮ ጥቃት አድርሶባቸዋል ማለት ነው እነዚህ ሰዎች ላይ። የግብፅ ሰራዊትም ሆነ የግብጽ መንግስትም ሆነ የግብፅ ሰራዊት ኮማንዶዎች ኦር የትኛውም አረብ ሀገር ኮማንዶዎች ያልደፈሩትን ነው እንግዲህ ይህ ኮማንዶ ደፍሮ ይህንን ሁሉ ጥቃት ያደረሰው። መጨረሻ ላይ የዋይልድ አኒማልስ የዱር እንስሳት ተቆጣጣሪዎች ናቸው መጥተው በቁጥጥር ስር ያዋሉት ማለት ነው ይህንን እንስሳት አይሆፕ ዴ ዶንት ዱ ፕሮፓጋንዳ ይሰሩበታል ብዬ ተስፋ አደርጋለሁ። አይሰሩበትም ብዬ እንግዲህ ተስፋ አደርጋለሁ። የትላንትና ነው ጥቃቱ የደረሰው ሶ ማርች 21 ነበር ትላንት። ልክ እንደ ኦክቶበር 7 ጥቃት ማርች የማርች 21ዱ ጥቃት መቼም የማይደገም ድንበር ተሻግሮ መጥቶ አጠቁን እነማ እነ አቡ ሊንክ አልመስሪ ድንበር ተሻግሮ መጥቶ አጠቃን። የማርች 21ዱ ጥቃት ከዚህ በኋላ አይደገም ምን የሚል ፕሮፓጋንዳ አይሰሩበትም ብዬ ተስፋ አደርጋለሁ። ኤኒዌይ ግን ኮማንዶ ግን ይመችህ፣ ይጣፍጥልህ፣ ይልመደብህ። አላሁ አክበር። ስለዚህ ድመት በጣም ብዙ እየተወራ ይገኛል። ከግብፅ አምልጣ ነው እንግዲህ እስራኤላውያንን ያጠቃችሁ። ከዚህ በፊት ታስታውሳላችሁ አይደለ? በውሻ የፍልስጤም እናታችንን እንደዛ ሲያነክ ሲነክሶ ስትነከስ የነበረችበት የእስራኤል ወታደሮች ለቆባት ማለት ነው። በጣም ያሳዝን ነበር ያ ክስተት። ዛሬ ላይ ደግሞ አልሐምዱሊላህ እጅግ በጣም የሚያስደስት የአላህ ስብሓን ታላ ታምርን የተመለከትንበት ክስተትን አላ ስብን ታላ አሳይቶናል። አላሁ አክበር እያለን እስቲ ወደ ቀጣይ ብዶ ይህ ዳዋ ማድረግ ጀምሯል ለኦርቶዶክሶች። ለምሳሌ ክርስቲያኖች እስላም መሆን አይጠበቅባቸው ግን ከእስላም በአረፋ ወቅት አንድም ደሃ ስጋ ሳይበላ መዋል የለበትም ብሎ አርዶ የሚያካፍልን ካልቸር ሁሉም መማር አለበት። እኛ ሀገር ማንም ደሃ? በሻሻ ውስጥ ስጋ ሳይበላ የማያልፍበት ጊዜ ካለ አረፋ ነው። አረፋ ሲታረድ ማዱ አይነሳም፣ ትሪ ይቀመጣል። የመጣ ሰው የተጨመረበት ነው የሚበላው። ቅርጫ እንኳን ሲሰጥ ለሌላቸው ይታሰባል። ይህ በጣም ምርጥ ካልቸር ነው። እስላም ሆን አይጠበቅብህም፣ ተማር። አብይ እንግዲህ በደንብ አድርጎ ነግሯቸዋል። የዘካን ጉዳይ ዘካ ሁሉም ሰው በትክክል ቢሰጥ አገራችን ውስጥ ደሃ አይኖሩም ነበረ። ሁሉም ሰው ሙስሊም ቢሆን ኖሮ ደሃ ታቶ እንግዲህ ለዋፋት ምግብ ይሰጥ ነበረ። እና እስልምና እንግዲህ ያስቀመጠው ሸሪያዊ ድንጋጌ ውስጥ አንዱ ዘካ ነው። ረመዳን እንግዲህ ላይ ደግሞ ዘካ መውጣት አስፈላጊ ነውና፣ እና ሁላችሁም በዘካ ጉዳይ ላይ እንዳትዘናጉላለኝ። ዘመድኩን አብይ የዋህብያ ሙስሊም ነው ይላል አብይ አህመድ ሙስሊም ነው፣ እስላም ያውም አክራሪ የዋቢ ኢስላም ጊዜው የናንተ ስለሆነ ነው። ዘመኑ የናንተ ስለሆነ ነው። አኬሩ የእናንተ ስለሆነ ነው። ፖሊሱ የናንተ ስለሆነ ነው። ፍርድ ቤቱ የእናንተ ስለሆነ ነው። ዳኛው የእናንተ ስለሆነ ነው። ሚኒስትሮቹ የእናንተ ስለሆነ ነው። ጊዜ ጀግና ነው። ጊዜ ወንድ ነው። ጊዜ ይጥላል፣ ጊዜ ያነሳል። አሁን ጊዜው የኦርቶዶክሳዊት ቤተክርስቲያን የአማራና የትግሬ የኦሮሞ ክርስቲያን ኦርቶዶክስ ላይ አይደለም። አሁን ጊዜው የኢትዮጵያ ጥንታዊ እስልምና የእነ ሀጂ ሙፍቲ ዘመን አይደለም። አሁን ዘመኑ የኦሮሞ ጽንፈኛ የውሃቢ እስላሞች፣ ጽንፈኛ ፕሮቴስታንቶች ዘመኑ የእናንተ ነው። ሚኒስትር መስሪያ ቤቱ የእናንተ ነው። ጦሩ የእናንተ ነው። ፖሊሱ የእናንተ ነው። ፍርድ ቤት ብትሄዱ ብትከፍ የእናንተ ነው። ዘመድኩን እንግዲህ በቃ ነቅሏል። ሰሞኑን በሚያያቸው የኢፍጣር ፕሮግራሞች እና ኢስላማዊ ፕሮግራሞች በጣም እየተናደደ ይገኛል። ገና ርድብን ትላለ አገሩ ሁሉ ሙስሊም ሆኗል እያለ ነበረ። አላህ እንዳፈ ያደርገው። እንግዲህ ዘመድኩን በቀለ የኢስላም ጠላት ነው። ደና አድርገን እንግዲህ አንጀቱን እናቃጥሏለን ይሻላ መጽሐፍ ቅዱስ ተበርዟል ይላሉ ኦርቶዶክሶች፣ ይሄ መጽሐፍ ቅዱስ ትክክል እንዳልሆነ በሚገባ ያውቁታል። መጽሐፍ ቅዱስ ተበርዟል ተበርዟል የጸሎት መጽሐፍ አንዳንድ ስህተቶች ስተቶች ይኖራሉ። ዚያች ልጅ እኔ ይሄ መጽሐፍ ትክክል አይደለም ብዬ በጽሑፍና በቃል እንደዚህ ተናገርኩ እንጂ ብዙዎቹ የቤተ ክርስቲያናችን ሊቃውንትና መምህራን ይሄ መጽሐፍ ቅዱስ ትክክል እንዳልሆነ በሚገባ ያውቁታል። ለምንድን ነው የማይታረመው? ለምንድን ነው በአደባባይ ወጥተን እንደዚህ የምንናገረው? እኔ በአደባባይ ወጥቼ ለመናገር ፍላጎቱም ምኞቱም የለኝም። ግድ ሆኖብኝ ነው የምናገረው። አሁን ቁጥር ስፍር የሌላቸው ገድላት አሉ፣ ድርሳናት አሉ፣ ታምራት አሉ፣ የጸሎት መጻሕፍት አሉ። በእነዚያ ውስጥ አንዳንድ ስህተቶች ይኖራሉ፣ ከአባታቸው ከቅዱስ መጽሐፍ የወጡ ይኖራሉ። መጽሐፍ ቅዱስ ተበርዟል ተበርዟል ተበርዟል። ይህንን የተበረሰ መጽሐፍ ቅዱስ ይዛችሁ ነው ከሙስሊሞች ጋር የምትከራከሩት። ቁርአን ላይ ችግር አለ፣ ሀዲስ ላይ ችግር አለ የምትሉን ቁርአን እኮ በየጊዜው ተአምራቶችን ከሳይንቲስቶች እንግዲህ ዛሬ ላይ የሚያረጋግጡ ክስተት ከ1400 ዓመታት በፊት እያወጡ የሚያገኙበት ቀደሰና እንደዚሁም ደግሞ ማንም እንግዲህ ከእሱ ስህተትን ፈልጎ ያላገኘበት እሱን ስህተት ፈልጋለሁ ብሎ ኢስላም ውስጥ የቀረበት ዲን ያለን። አልሐምዱሊላሂ ረቢል ዓለሚን እስልምና ተከራክሮ ሻህዳ ሳይወጣ የወጣ የለም። መቶ ፐርሰንት እርግጠኛል። በእኛ እጅ ብቻ ስንት ሰው ሻህዳ ተቀበል። እስልምና ጋር መወያየት የፈለገ ፊት ለፊት በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። እውቀት ይዳኛል ሐሳብ ያስተምብ ያለ ስድብ አይደለም አንጓደን አይደለም ትልቅ ስብና ማርከስ አይደለም ዕውቀት ይዳይ ስለምና ሁሌም በእርሱ ግብት ነው ኡስታዝ እንደሰማችሁት ኢስላምን ሊሰልል ኢስላምን እንግዲህ ክፉ ነገር ሊያወጣ መጥቶ እንግዲህ በዛው በኩፍርናው የቀጠለ የለም ይላል ኡስታዝ አልহামዱሊላሂ ረቢል አለሚን ቅድሚያ መጻፋችሁን አስተካክሉ ነው የምንለው እስልምና ሲሰደብ ነው ስለ እስልምና ያወቁት ትላለች የተከታተልኩት ማለት ነው ያው ግን ስለ ኢስላም ያወቁት ግን ከእነኛ ነው፣ ከስድቡ ነው ወደ ኢስላም ማዳመጥ የመጣሁት ማለት ነው። እንጂ ስለ ኢስላም ምንም እንትን አላውቀውም መስማቱ ምድል የለኝም። ስለ እስልምና ሲሰድቡልሽ እኔ እላለሁ። የሚገርመች ምንላቸው ነበር ልጆቹ? ምናልባት ሰንተሽ ሊሆን ይችላል እናንተ ተሳዳቢዎቹ ወደ እኛ እየላካችኋቸው ነው። ባላወቃችሁበት መንገድ እነሱ የሚሰድቡላችሁ ስለ እስልምና በውስጣችሁ ላይ ጥላቻ ለማሳደር ነበር፣ ታውቂያለሽ። ነገር ግን ነገር ግን ህሊና አለን ስንወለድ አእምሮ አለን ሮንግ እናንተ ተሳደቡ እኛ እናሰልማለን ብሎ ነበር። ከዚህ በፊት ሁሱ እንግዲህ እንሻላህ የሚሳደቡ ሰዎች በብዙ ቁጥር ስለ እስልምና ማወቅ የሚፈልጉ ኦርቶዶክሶችም እንግዲህ ካፊሮችም በጣም ይበዛሉ። አልሐምዱሊላህ ለዛም ነው በአሁኑ ሰዓት በጣም ብዙ ካፊሮች እየሰለሙ ያሉት። የመጨረሻ ቪዲዮ ወስዳችኋለሁ። ክርስቲያን ወገኖቻችን ስለ ሃይማኖት መቼ እንደሚያወሩና መቼ እንደሚያስተምሩ ግራ ገብቶኛል። አንድ ላይ ላሳያችሁና መለሳለሁ ወደ ውስጥሻ አስገቢ ብለህ ወይም ኩከምበር፣ ይሄ ጥሩ ነው ለአንቺ ብለህ ትነግራታለህ። እስልምና ለህዝቦቹ መጥፎ ነገርን አያስተምር። ስለዚህ እያንዳንዱ ነገር ሪዝነብል ነው ብዬ ነው ማስቡ። ስለዚህ ይሄ ለእህትህ ሪዝነብል ነው ማለት ነው። ቨርሱን አላየሁትም አልኩክ። ቨርሱን ስላላየሁት አሁን ላይ ለመናገር አያስደፍረኝም። ቆይ አሁን እኔ ክርስቲያኑ ሰውዬ ያለውን ሰምታችሁታል። በእስልምና በቁርአንም በሀዲስም የለም፣ ቅጥፈት ነው የሚያወሩት። እኔ ደስ ያለኝ የሙስሊሙ ልጅ መልስ ነው። አላውቀውም ነው ያለው። ስለዚህ ይህን ቪዲዮ የሰራሁት ላይቭ ላይ የምትገቡ ሙስሊም እህት ወንድሞች የማታውቁትን አናውቅም በሉ ኦኬ። ለክርስቲያኖች መልዕክቴ ምንድን ነው? በቃ በክርስትና በስላሴ ዶክትሪን አስተምሮ ተስፋ ቆረጣችሁ። ኢየሱስ ፈጣሪ ነው ብሎ መስበክ እንደማያወጣ ተረዳችሁ። ኦኬ ኢየሱስ እግዚአብሔር ወልድ ነው ብለው ሐዋርያት ማመናቸውን ወይም ሐዋርያት ኢየሱስን እግዚአብሔር ወልድ ነው ብለው የሰበኩበትን አምጡ ሲባሉ መረጃ እንደሌላችሁ በቃ ተስፋ እንደቆረጣችሁ እጅ እንደሰጣችሁ እኮ እያረጋገጣችሁልን፣ ያላችሁት የኢየሱስን ፈጣሪነት በዚህ ዘመን ልናረጋግጥ አንችልም፣ ምክንያቱም መጽሐፍ ቅዱስ ላይ የኢየሱስ ክርስቶስ ሐዋርያቶች ኢየሱስን አላመለኩትም፣ ሰዎችም ኢየሱስን ያመልኩት ዘንድ አልሰበኩም። ፈጣሪ ብሎ ማለት አምልኮት የሚቀርብለት ነው። ኢየሱስ ክርስቶስን ዘላለም ዓለማችንን ፈጣሪ ነው፣ እግዜር ነው፣ አምላክ ነው ስንኖረራል። ነገር ግን ፈጣሪ ለተባለው እግዜር ለተባለው ለኢየሱስ አንዳች አምልኮ ስርዓት እንደቀረበለት ከመጽሐፍ ቅዱስ ማሳየት አንችልም። እጅ ሰጥተናል አላችሁ። እስልምና እንደዚህ ነው። እጅ አሰጣችሁ። ጭራሽም ስለ አርቲ ውርቲ ማውራት ጀመራችሁ። እንደዚህም አውርታችሁ ራሱ እጅ የሰጣችሁት ነገር አይቀርፍላችሁም እኮ ሽንፈታችሁን አይቀርፍላችሁም እኮ ውርደታችሁን እኮ አይቀርፍላችሁም እኮ አይቀርፍም። ለማንኛውም ልጁ ያወራው መጽሐፍ ቅዱስ ላይ በግልጽ እግዚአብሔር ተናገረዋል ላሳያችሁ መጽሐፍ ቅዱስ ላይ ሕዝቅኤል ምዕራፍ 16 ቁጥር 17 ላይ ከሰጠሁሽ ከወርቄና ከብሬ የተሰራውን የክብርሽን ዕቃ ወስደሽ የወንድ ምስሎች ለራስሽ አድርገሻል፣ አመንዝረሽባቸውማል ይላል እግዚአብሔር መጽሐፍ ቅዱስ። ይህንን እንግዲህ መሸከም ሲያቀታችሁ ወደ እኛ አታላኩ። እኛ ጋር እንደዚህ አይነት ጸያፍ ነገር የለም። በመሆኑም ክርስቲያን ወገኖቻችን የውሸታም ጌቶች፣ የሐሰተኛ ጌቶች፣ የቆርጠቆጥል ጌቶች፣ የመሀይም ጌቶች ናቸው እያንዳንዱ ነገር ጌታ እንዳለ ሁሉ የመሀይምነት የውሸታምና የሀሰተኛ ጌቶች ናችሁ ማለት ነው የሽንፈት ጌቶች ናችሁ እናንተ የዛሬ ቪዲዮ ይህንን ይመስል ነበር ቪዲዮ ላይ ቻናል ሰብስክራይብ አድርጉ ቪዲዮን በተለይ ሶሻል ሚዲያ ሼር አድርጉት ሳይነበርኩ ይህ አዲሱ የሪያክሽን መስሪያ ቻናላችን ነው ብዙም ቪዲዮ እይታ እያገኝ አይደለም ምክንያቱም ከረጅም ቆይታ በኋላ ነው ቪዲዮ እየሰሩ ያለው ስለዚህ አካውንታችን ተመቷል አሁንም በደንብ ላይክ እያደረጋችሁ መደገፍና ሼር ቪዲዮንም በተለያዩ ሶሻል ሚዲያ ላይ ማድረግ እንዳትረሱ። ላብጀነት ያገናኘን። ወሰላሙ አለይኩም።